ሶስተኛው ድጎማ ነው። ድሆች እንደጉማለን። ዝቅተኛ ገቢ ያላቸውን፣ የኑሮ ጫናው በጣም መቋቋም የሚያቅታቸውን፣ ምንም ገቢ የሌላቸውን ማህበረሰብ እንደጉማለን። አዲስ አበባ በዚህ የለውጥ ዘመን ለዜጎች ትኩረት በመስጠትና የሚገባቸውን ዜጎች በፍትሃዊነት ተጠቃሚ እንዲሆኑ ማድረግ ላይ በምሳሌነት የምትጠቀስ ከተማ ሆናለች። የመጀመሪያው ዜጎችን የምንደጉመው አንድም የወደፊት ኢንቨስትመንት ነው ብለን፣ ሁለተኛ የዛሬ ኑሮ ጫና ማቃለለያ ነው ብለን፣ በቢሊዮኖች ገንዘብ ወስነን፣ በምገባ ፕሮግራማችን ነው፣ ወደ አንድ ሚሊዮን የሚጠጉ የአዲስ አበባ ተማሪዎች በቀን ሁለቴ ይመገባሉ፣ ትኩስ ምግብ። ይሄ በተማሪዎቹ ላይ የሚፈጥረው የእኩልነት ስሜት፣ ሌሎች በጣም ዘላቂ ኢንቨስትመንትነቱ እንደተጠበቀ ሆኖ በርካታ የአዲስ አበባ እናቶች ደግሞ ጫናቸው ተቃሏል። ስለ ልጆቻቸው ምግብ፣ ስለ ልጆቻቸው ዩኒፎርም፣ ስለ ልጆቻቸው መማሪያ ቁሳቁስ አያስቡም፣ አይጨነቁም። መንግሥት ያንን ጫና ወስዶላቸዋል። በቀን ወደ 35 ሺህ የሚሆኑ አረጋውያን፣ ለተለያዩ ማህበራዊ ችግር የተጋለጡ ዜጎች በቀን አንድ ጊዜ ንጹሕ ትኩስ ምግብ እጃቸውን ታጥበው በአካባቢያቸው ላይ ይበላሉ። 26 የምገባ ማዕከላትን ገንብተን ወደ ተግባር አስገብተናል። በተለይ አሁን ልማት ተነሺዎች አካባቢ ደግሞ ጨምረን ከሀያ ሁለቱ ወደ ሀያ ስድስት ያደረስ ነው። እነሱ አካባቢ ተጨማሪ ገንብተን ነው ይህንን ማድረግ። ለዜጎች ቅድሚያ የመስጠት ጉዳይ በፍትሃዊነት ደግሞ ተደራሽ እንዲሆን ማድረግ ነው አገልግሎታችን። ምክንያቱም አንዳንዶቹ በጣም አረጋውያን ናቸው፣ ጠያቂ የላቸውም፣ ደጋፊ የላቸውም፣ ጡረታ የላቸውም ይገባቸዋል። አንዳንዶቹ ደግሞ ለተለያዩ ማህበራዊ ችግር ተጋልጠዋል በአካል ጉዳት በተለያየ መንገድ